በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽንን የሩብ ዓመት እቅድ አፈጻጸም ሪፖርት አድምጧል። ማብራሪያ ያስፈልጋቸዋል ያላቸውን ጥያቄዎች ያነሳ ሲሆን ኮሚሽኑም ምላሽ ሰጥቷል። የመንግስት ተገልግሎት አገልግሎቶች ፈጣኝ፣ ቀልጣፋና ውጤታማ እንዲሆን የመሶብ አንድ ማዕከል አሰራር ማዘርጋቱ ይታወቃል። ከዚህ አኳያ በማዕከሉ እየተሰጡ ያሉ አገልግሎቶች እስካሁን ያለው አፈጻጸም ምን ይመስላል? የደሞዝ ማሻሻያ መደረጉ ጥሩ ሆኖ አፈጻጸሙ ላይ ክፍያው እንዲፈጸም እስከ ጥቅምት አጋማሽ አቅጣጫ የተቀመጠ ቢሆንም አሁንም ድረስ ማሻሻያው አልተከፈላቸው አካባቢዎች አሉ። ስለሆነም ስራ እንዳይስተጓጎል በሁሉም ደረጃ ለምን በወቅቱ ተፈጻሚ እንዲሆን ማድረግ አልተቻለም? በሀያ ሶስት በአርባ አንድ አገልግሎቶች በአስራ ሁለት ተቋማት የተጀመረው የፌደራሉ እየሰፋ መጥቷል። በአሁኑ ሰዓት በሀያ ሶስት ተቋማት በመቶ ሰማኒያ አገልግሎቶች ነው ማለት ነው አገልግሎት እየተሰጠ የሚገኘው ገንዘብም በየወሩ በየወሩ እየተላለፈ ነው ያለው። የደሞዝ ጭማሪው በአንድ ጊዜ አይደለም የሚተላለፈው ያንን ከሚተላለፍላቸው ክልሎች አንዱ የትግራይ ክልል ነው። እነሱም ክፍያውን መፈጸማቸው እሱን አረጋግጠናል። የሰው ሀብት ልማት፣ የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ የኮሚሽኑን ጥንካሬዎች አንስተዋል። ብቁ አመራር አለሁ ተብሎ የሚታየው አንዱ የፋይናንስ አስተዳደሪን በተመለከተ ሀብት በሚመደብበት ጊዜ ያንን በጀት ለታለምለት አላማ ከማዋል አንጻር ነው። ስለዚህ መጀመሪያ ደረጃ ላይ ክብሩ ኮሚሽነር ቅድም ሲያቀርቡ ፋይናንሽል የኦዲቱ ክሊን ነው፣ ንጹህ ነው የተባለበት። አይ ቲንክ ይሄ ትልቅ አቺቭመንት በመሆኑ ለሌሎችም ደግሞ ምሳሌ የሚሆን ስለሆነ ይሄ ሌላ ጊዜም እንደዚህ አይነት አፈጻጸም ተጠናክሮ መቀጠል እንዳለበት ነው ለመጠቆም የምፈልገው። በዚህ በመሶብ ማዕከል መስፋፋት ላይ የተሰሩ ስራዎች ትልቅ ምርት እንደሆነ ነው የምናየው። ቋሚ ኮሚቴው የኮሚሽኑን ትኩረት ይፈልጋሉ ያላቸውንም አስተያየቶች ሰጥቷል። ዋና በፌዴራል ደረጃ ዌብቱ ምድብ ሪፎርም ውስጥ እንዲገቡ የተዘረጉ ተቋማት አሁንም አስፈላጊው ክትትል ተዘርጎ መጠናቀቅ አለበት፣ ወደታችም መውረድ እንዳለበት ነው እንደ አቅጣጫ የተቀመጠው። በእናንተ በኩል አስፈላጊው ጠንካራ ድጋፍና ክትትል ስራ መሰራት እንዳለበት ነው። በሀገር ደረጃ በተደረገ የመንግስት ሰራተኞች የደሞዝ ማሻሻያ ላይ ያሉ የመረጃ እና የክፍያ መዘጊያ ችግሮችን ተከታትሎ ፈጣን የሆነ መፍትሄ እንዲሰጥ መደረግ እንደሚኖርበት ነው አንዱ የተቀመጠው። ቅደም ሰፊው ውይይት ተደርጎበታል። አሁንም ያሉትን ክፍተቶች አይቶ መፍትሄ መስጠት ያስፈልጋል።